እኔና ቤኪ የድሮ ፍቅራችን ላይ በጣም ብዙ መስዋዕትነት ከፍለናል። ብዙ ነገሮችን አሳልፈናል። በፊት ላይ በፍቅር መሀል ሰይጣን መግባቱ አይቀርም። ያው ግን ቢሆንም ሰይጣንን አሸንፈን መገኘት ያለብን እኛ ነንና ወደ ድሮ ነገራችን ለመመለስ አሁን ላይ ሁለታችንም ላይ ፍቅር አለ ብዬ አላስብም። ዛሬ የመጣሁበት ዋናው ምክንያት መሲና ቤኪን ወደ ድሮ ፍቅራቸው ለመመለስ ነው። እናንተ አሁን እኔ የታየኝ እዚህ ጋር ትልቁ ነገር ቤተሰብ ራሱ ይመስክሩ። በቃ ለሰይጣን በር ከፍታችኋል። ያምርብኝ ይን ሰት ኖሪ ከጎኔ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ እና የተከበራችሁ ቤተሰቦች፣ ሰላም ናችሁ ወይ? ስላደረጋችሁልኝ አቀባበል የምር በጣም ነው የማመሰግነው ከልቤ። ያው እኔ ወደ ሚዲያ ስመጣ አዲስ ነኝ እና ብዙም አክቲቭ አይደለሁም። በዚህ መልኩ ስለተቀበላችሁ የምር ከልቤ በጣም ነው የማመሰግናችሁ። እንግዲህ ዛሬ የመጣውበት ዋናው ምክንያት መሲና ቤኪን ወደ ድሮ ፍቅራቸው ለመመለስ ነውና፣ ያው ታውቃላችሁ መጀመሪያ ሲመጡ የነበረውና አሁን ላይ ያለውን ነገር ታቃላችሁ ወይም ደግሞ ብዙ ዩቲዩብ ቻናላቸውን በደንብ ነበር መከታተል የነበረው። ከዛም ባለፈ ደግሞ ያው የእሷም የቅርብ ጓደኛ ስለሆንኩኝ ሁሉንም ነገር አውቃለሁ ከመጀመሪያው ጀምሮ አሁን እስካለው ድረስ፣ እና ምን ያህል እንደሚዋደዱም አውቃለሁ። በጣም የሚያስቀና ፍቅር ነበር የነበራቸው ምናምን እና ያ ነገር ደግሞ ፈርሶ አሁን ላይ እንደዚህ ሆኖ በማየቴ እኔ በጣም ደብሮኛል እና እንደዚህ ሆኖ መቅረት የለበትም ብዬ ስላሰብኩኝ ዛሬ ሁለቱንም ጠርቻቸው ደውዬላቸዋለሁ እነሱ ሲመጡ ለማስታረቅ እስኪ ለማስታረቅ እሞክራለሁኝና ሚሳካልኝም ደግሞ ይመስለኛል። ያው በጣም ስለምትወደኝም እንቢ ትላለች ብዬ አላስብም። ና እስኪ እንግዲህ እንሞክራለን። ያው አንዳንዴ ሰይጣን አለ አይደለ? ያልተፈተነ ፍቅር ደግሞ እውነታነት የለውም እና ያው በፍቅር መሃል ሰይጣን መግባቱ አይቀርም። ያው ግን ቢሆንም ሰይጣንን አሸንፈን መገኘት ያለብን እኛ ነን። እና እስቲ እንግዲህ የተቋረጠውን ነገር ያው እንግዲህ እኛ ደግሞ መልአክ ሆነን ሰይጣን ያቋረጠውን ፍቅር እንቀጥለዋለን። ሰው እኮ ሁሌ ደስተኛ አይሆን። ያኮርፋል፣ ይበሳጫል፣ ያጣል፣ ይታመማል። ከዛ ደግሞ እንደገና ይስቃል፣ ይጫውታል

ስለማመድ ነው ያደርኩት። ሁ ያምሬ ነው ገርሞኛል። መሀል መንገድ ላይ ስጣኝ እንዴ ምን አስተዋል። ከዛ ደግሞ ሰላም ብዬ ትቆመችና ለምንድን ነው የሆነ ቦታ ማንሄዱ? ለምልትጋበዥ የለም መስሎኝ ነበር። ሰላም እንዴት ናችሁ? ውድና የተከበራችሁ የእሷ ቤተሰቦች የኔ የማን የሆናችሁ ባላቅም የሁላችንም ቤተሰቦች እንኳን ደህና መጣችሁ። ነው እኛ፣ እኔ እንኳን ደህና መጣሁ። እንኳን ደህና መጣሽ እናቴ፣ አሰይካለሽ። ብቻ እንዴት ናችሁ? ደህና ናችሁ ወይ? በነገራችን ላይ የትላንትናውን ቪዲዮ እያየሁት ነበረ እና ያው ኩብራን ሁላችሁም ወዳችኋታል እና በጣም ደስ ብሎናል፣ አይደል? እኔ በጣም ደስ ብሎኛል እና ያው ለሚዲያ በጣም አይናፋር ስለሆነች አጭር ነሽ ማስጠያንሽ ምናምን ብትሏት ዛሬ ላትመጣ ትችል ነበር እና ገንዳፉ በቃ መቼም የወሎ ልጆች ፍቅር ናችሁ። በአጭር አይደለውም። በነገራችን ላይ እና ምንድነው፣ የቆመችበትን ጫማ ረዝም ብታዩት አውጣው

ማለት አጭር ስላችሁ በጣም አጭር፣ በቃ መካከለኛ ነሽ አንቺ። ነው እሺ። እኔ አጭር ከተባልኩ አንቺ አጭሮች ነን ላለ ነው። እንደዚህ የምትለው እንኳን ምንድነው? የለሽም ዛሬ እንኳን ባሪፉ ተቀበላችኋት፣ ደስ ብሎኛል። እኔ እኔ ማመሰግናለሁ አ ማበረታታችሁ ሰሎ ብሎኛል። ዛሬ ካሜራ ይዘሽ ስለመጣሽ እና ልቤን እስክታፈው ድረስ አንቺ ልጅ፣ ዘመኑ እኮ እየከፋ ነው። ሰዎች፣ ሴቶች ብዙ ምታረጊው ነገር ስላለ አንቺ። ለነገሩ ዛሬ ነጻነሽ። እኔ ቤተሰቦች ያውቃሉ ምንም ነገር እንዳማልጠቀም እነሱ ፊት ነው እናንተ ነው ያውቃሉ፣ የኔ ቤተሰቦች ከምንም ነገር እሷ በጣም አርፋጅ ስለሆነሽ ማርፈዶ ቀርም ብዬ ነበር። ለካ ዛሬ ተዘጋጅቼበት ስለሆነ ነው፣ ሰው ማለት ስለሆነ ነው። ዛሬ ቶሎ ይመጣል፣ ተዘጋጅቼበት ስለሆነ ለሊት ሁላ ስለማመድ ያልኩሽ። እሺ፣ ነው ለምፈልገሽኝ ነው። አዎ፣ እባክሽ ቆይ፣ እስኪ ቤክንም ጠርቻለሁ። እና ስም ይምጣና፣ እንግዲህ አንድ ላይ ነው፣ አንድ ላይ ነው ጉዳያችን። ግብዣም ሆነ ሉዛዜም ሆነ እንግዲህ ትናዘዥ ነው። ልጅ ሰሞኑን ጉንፋን ይዟታልና፣ አንዲት ያለቻት እናትና አባቷ በልጅነቷ የገዙላት ደብተርና እስክሪብቶ አለች። አይ ያለኝ ነገር አለኝ። ዋናው የሰው ልጅ ስለ ቁመት አታውሪ፣ ባናወራ ጥሩ ነው። ረዥም ሰው ቢያወራ ያምርበታል፣ እቀበላለሁ። እሱ ልክ ነሽ እኮ ግን ደግሞ አንዱ ወይኔ፣ እንደዚህ እንደዚህ ካሜራ ማሽን ራሱ እንደዚህ አስጎምሰሽ እኮ አፈር ልብላለህ ወንድም እውነት በጣም

እሺ ጓደ ውስ ምንድን ነው ያስረፈደው? ልክ ነው ይሻላል። ሥራ ቤተሰብ፣ በኩብራ መሪነት ተንኩል አስባ ይሁን ምን አስባ እንደሆነ እኔም አልገባኝም። እኔንም የጠራችን ሰዎች እና ያው የጉዳያችን ባለቤት ሳስሎን እሽካሁኝና እዚህ መሀል ገብቼ እሱ አሁን ስለ ቁመት ቢያወራ ትንሽ የሆነ ተንኮሉን ካሰብ ርገን ያዝ። እሺ ሰላም እንዴት ናችሁ? ውድና የተከበራችሁ የእኛ ፋሚሊዎች በሀገር ውስጥም በውጭም ያላችሁ ሁላችሁ በያላችሁ በሰላማችን ብዛ። ትናንትና እንግዲህ ለውዱ አይታችን የሚገርም አቀባበል አድርጋችሁ ነበረ። ቀይ ምንጣፍ መነጠፍ ነበር የቀረውና፣ የምር ከልብ እናመሰግናለን። የምር ማለት የእኛን ጓደኛ በዚህ መንገድ ስለተቀበላችሁ ዛሬ ልብ ልብ ሰጥታችኋል። እንግዲህ እሷ ቀድማ ያው የኔን ጓደኛ እንዴ፣ ዝም በይ! የጓደኛው ጓደኛ ያው እኮ ነው፣ ምንም ነውጥቀ አታኳልችንችልና የምር ከልብ ነው የምናመሰግነው። ግን አንዳንዴ ደግሞ ትንሽ ጠቅ አርጓት በኮሜንትም ምክንያቱም እዚህ ጋም ልትወጣ ትችላለች። ኧረ እናንተ ሰዎች ዛሬ አዲስ አበባ ግን ያው እሷ ሳታስተዋውቀን በፊት አላገኘህም ብዬ እንዳታገኙ ብላ ተንኮለኛ ናት። ትንሽ ትንሽ የሙቀት ሰውም ስለሆንኩኝ ሙቀት ይመቸኛል።

ስጠራው አለሁ፣ ይለኛል። አይ ሳሞኑ ደግሞ ይመጣል ቅዝቃዜ ያለ ነገር ቤተሰብ

አታገኝን ነው ወይስ አልገባኝም? እዚህ ጋር እንኳን ለኔ ራሱ እና እንደት ናችሁ? ደግ ናችሁ። ያው እንግዲህ ዛሬ እኔም በልቻለሁ። የሚጋብዘን ሰው እንዴት፣ ወደ ፋሚሊ ፊት ነው ቤተሰብ ፊት ነው የምትፈለጉት። እና ያው ዛሬ የፈለግኳችሁ ዋና ምክንያት እያፈርኩ ነው ለመናገር። ያው ሁለታችሁም ምን ያህል እንደምትዋደዱ አውቃለሁ አሁን ላይ ያላችሁበትን ሁኔታ ባላቅም ማለት ነው። ከበፊቱም ከመጀመሪያው ገና ሲጀመር ጀምሮ ስለማቅ ማለት ነው እና እኔ የምሬ ነው የምላችሁ። በቃ በጣም የሚያስቀና ፍቅር ነበር የነበራችሁ። እኔ በቃ ማለት ሮል ሞዴሌ ነበራችሁ። ፍቅር እንደዚህ ያለ እንዴ ምናምን እስከምል ድረስ ነበረ የእናንተ ፍቅር እንትን የሚለው እና አሁን ላይ ደግሞ ያው እንደዚህ በመሆኑ እኔም ቤተሰብም ደብሮችል እና ተነጋግረን ወደ ነበረበት ያው እንዲመለስ ነው። እኔ ማለት ማለት በዚህ መንገድ አልመሰለኝ፣ የምር ማለት ማለት በዚህ መንገድ ማለት በዚህ ጉዳይ የምናወራበት አልመሰለኝም። ምክንያቱም ያው አንቺ ማለት መሲ በጣም የቅርብ ጓደኛ ነው። ምን እንደተፈጠረ ምን እንደሚፈጠረ ሁሉም ነገርን ታጊዋለች፣ አውቃለሁ። ግን ያው እኔ እና መሲም ማንመለስበት አንድ የሆነ ትልቅ የሆነ ምክንያትም አለ። እዛ በዘለለ ከኔ ጋርም የሆነ ነገር አለ ከመሲ ይኖራል ብዬ አስባለሁ። እስኪ ማለት ማለት ማለት አሁን ማለት የውላችሁ ቆይ አዳምጠኝ። ማለት አንተም የራስን ምክንያት እሷም የራሷም የሆነ ምክንያት ሊኖራችሁ ይችላል። ግን ዋናው ነገር አሁን እዚህ ጋር ማለት ነው በፍቅር መሀል ጣባለ በፍቅር መሀል ሰይጣን ይገባል አይደለም። ስለዚህ እናንተ ለምንድን ነው ለሰይጣን በር የምትሰጡት? ማለት አይደለም ሰው ከሰው እናንተ እንኳን ፍቅረኛሞች ሆናችሁ አይደለም እቃ ከዕቃ ይጋጫል ይባላል አይደለ። ስለዚህ አንድ ላይ ሰው እየኖረ ደግሞ የማይጋጭ የለም የማይጣላ የለም። እና ያልተፈተነ ፍቅር ደግሞ ደግሞ አይቆምም ጸንቶ። ስለዚህ እናንተ ወደ እናንተ ፈተና ሲመጣ ማለት ነው። ሰይጣን ሲገባ እናንተ ለሁለት ሆናችሁ ጸንታችሁ ማሸነፍ ነው እንጂ እንደዚህ ተለያይታችሁ ለሴጣን በር ከፍታችሁ ሰይጣን ነው እንትን ምትሉ ከሆነ እንትን ማለት ጥሩ አይደለም። ይሄ ነገር ለብቶ ካላ ማለት እኛ ብዙ ፈተኖችን እናታለን ይችላል ማለት በዚህ ጉዳይ ማለት እንዳልሽው ሰው እና ሰው አይደለም ቀና ጋር የሚጋጫል እንትንሽ ማለት እኛ በፍቅር ላይ ደግሞ በርግ የሚዋደዱ ሰዎችን ነው ሰይጣን የሚፈትነው ማለት እግዚአብሔር ነው የሚፈት ነው። ግን ሰይጣን ደግሞ ለመጣል ይሞክራል ማለት ነው። እኛ በዛ ችግር በዛ እንድናልፍ ነው ማለት። ፍቅር ላይ ደግሞ ግዴታ ፈተና ሊኖር ይገባል። ይህን ነገር ደግሞ እኛ ብዙ ነገሮችን አሳልፈናል ታውቂያለሽ። የምር ስለምታውቂ ጭምር ነውእና ዛሬ ላይ ግን እዚህ ጋ የደረስንበት በጣም ትልቅ ጉዳይ አለ። እኔ ማለት መሲ ብትናገር እስካሁን ምንም አላለችም። ትናገርና እኔም በግሌ የምር ማለት መናገር ያለብኝ ነገር እናገራለን። አሁን ምን መሰላት? አሁን እንደኔ በዚህ መልኩ ይሆናል ብዬ አልጠበኩም ነበር ማለት ፈልግሻለው ምናምን ብላ ስጠራኝ ያው ለዚህ ጉዳይ ይሆናል ብዬ አልጠበኩም። ያው ማለት አንቺ ለእኔ በጣም ቅርብ ጓደኛ ነሽ፣ ስለእኔ ብዙ ነገር ታውቂያለሽ ምናምን ነገር ግን አሁን ላይ ደግሞ ማለት አሁን አንቺ በጣም የኔ የቅርብ ጓደኛ ስለሆንሽ የኔ እንደስተ አለ በመፈለግ ወይ ደግሞ በፊት የነበረኝ እንደስተ አለ ማግኘት ብለሽ ሊሆን ይችላል። ግን አሁን ላይ ደግሞ ያለው ነገር እኔ እና ቤቲ የድሮ ፍቅራችን ላይ በጣም ብዙ መስዋዕትነት ከፍለናል፣ ብዙ ነገሮችን አሳልፈናል በፊት ላይ። አሁን ላይ ግን የተለያየንበት ያው ምክንያት አለ። ነገር ግን ደግሞ አሁን ላይ ለመመለስ እኔ እንደኔ የኔን የግለኛ ሀሳብ ስነግርሽ ወደ ድሮ ነገራችን ለመመለስ አሁን ላይ ሁለታችንም ላይ ፍቅር አለ ብዬ አላስብ። ማለት የምራችሁ ነው። እንዳኔ እንዳኔ አይ፣ ለምሻ አንቺ አፍሽም ሞልተሻል፣ ወደው ብረሽ መናገር ትችላለሽ። እኔ እንዳኔ አሁን ላይ ያለሁበትን ነገር ወደዋለች። ማለት አሁን ላይ ያለው ነገር ለኔ በጣም ምንድን ነው ብቻ ተመችቶኛል። ታይ እንደዛ አይደለም። አይ አይደለም የምሬን ነው ስልሽ። አሁን ይህንን ችግር ለመፍታት አንቺ የመጀመሪያዋ ሰው አይደለሽ። ምናልባት ሚዲያ ላይ ላናመጣውም እንችላለን፣ ግን ደግሞ በጣም ብዙ ሰዎች የእኛን ፍቅር ለመመለስ የሞከሩ ሰዎች አሉ አይደል? ቤኪ ማለት ግን ደግሞ እዚህ ጋር የተጣላንበት ነገር እኔ የሆነ ነገር አድርጌ ሲሆነ ነገር በጥፋታችን እናም ቢሆን አዎ፣ ግን እዚህ ጋር አንደኛ እኔ እናሱ ብንታረግ የሆነ የሚጎዳ ሰው ሊኖር ይችላል። በመካከላ ማለት እናንተ በመጣ እናንተ የሚጎዳው ዋነኛ አንድ ነገር ቢኖር ሰይጣን ነው በቃ። ምክንያቱም የእናንተ መለያየት ስለሆነ የሚፈልገው ማለት ነው። አሁን ላይ ማለት የተለያየንበት ምክንያት ታውቂዋለሽ፣ በሆነ ሰው ምክንያት እንደሆነ በሆነ ልጅ ምክንያት እንደሆነ ልጁ ስቲል በህግ አልተያዘም፣ የት እንዳለ አይታወቅም ምናምን ነገር። አንድ ሁለተኛ ነገር ደግሞ ከእሱም እሱም ብቻ ሳይሆን እሱም ብቻ ሳይሆን እዚህ ጋር እኔና እሱ አንደኛ፣ በቃ የተለያየንበት ምክንያት ይሄ ስለሆነ ነው። ሁለተኛ ነገር ደግሞ ከተለያየም በጣም ብዙ ጊዜያቶች ተቆጥረዋል። አሁን ላይ ደግሞ እንደ እህትና እንደ ወንድም ወይም ደግሞ እንደ ጓደኛ እንደሚተሳሰብ ጓደኛ አንድ ላይ ያለ ነው አይደለ? ስለዚህ እኔ እንደ እኔ አሁን ላይ ያለሁበት ነገር ተመችቶኛል። እንግዲህ ሌላ ሀሳብ የለኝም። እስኪ ምናልባት ደግሞ ቤኬ ያንተ ሀሳብ ካለ ያው ማለት እኔ ማለት በመጀመሪያ እንደ ጓደኛ በጣም ነው፣ በግሌ በጣም ነው ማመሰግን ነው። ምክንያቱም የእኛን ደስታ ማለት እኛን አንድ ለማድረግ ጠርትሽ ማለት፣ በዚህ ሰዓት ያው ንፋስ ነው፣ ትንሽ ቅዝቃዜ ያለና አንቺ ጋር ደግሞ ካለው ነገር በዚህ ሰዓት መገኘትሽ ያው ሪች ፖስሊሽ ነው ለእኛ ብለሽ ነው። እና በመጀመሪያ በጣም ነው ማመሰግን ነው። ከዛ ሲከትል ማለት እኔና መሲ አንድ ማንሆንበት ነገሮች እንዳበቹ መሲ የመጀመሪያው እሱ ነው። ሁለተኛ ነገር ደግሞ ምን መሰለሽ፣ ፍቅር በመላመድ ነው የሚመጣው። ታውቂያለሽ ማለት የሆነ ሰው ድንገት ትወጅዋለሽ አይተሽ፣ ያ የአይን ፍቅር ይባላል። ከአንድ ሰው ጋር ደግሞ በተደጋጋሚ ስትገናኝ፣ ያ ደግሞ በመላመድ ገብተሻል። አሁን ብዙ ጊዜ አይተሽ ከሆነ ይሄ ልጅ መጥፎ ሰው ነው ምናምን ተብሎ፣ ግን ከዛ ልጅ ጋር የሆነች ልጅ ግንኙነት ይኖራታል። ሶ ያ ነገር ምንድን ነው? በጣም ከመቀራረባቸው የተነሳ ከዛ በመላመድ ምናምን ነውና አሁን ላይ ከመስጋም ስለተራራጥ ወደ ሰባት ስምንት ወር ምናምን ይሆናል ይመስለኛል። አያ የጊዜ ገደብ ወክ እንደ ምክንያት ተተቀርቡታችሁ ነው እሱ ልክ ነሽ። ነው አሳውቁ አስር አመትም ተለይቱም ነው የሚታርቃል አይደለም ግን ግን ሻገር አሁን የሰው ልጅ ወልደ የሚታል ይለያያል። ምናልባት ዘፋኛውም ምንድን ነው ያለችው የተዋደደ ሁሉ አብሮ አይሞሸርም ከላይ ካልተጻፈ አብሮ እና ምናልባት እኔና መቼ ድንገት ይሆናል የተገናኘ ነው ከላይ አልተጻፈም ብዬ አስባለ አደለም እኮ ማለት ይሄውላችሁ፣ ቀላል የነበረ ፍቅር እኮ ቢሆን ቢፈርስም ምንም አይመስለንም እኛም እኔም እነሱም ማለት ነው። ግን ምን ያህል እናንተም ለፍቅራችሁ መስዋዕትነት እንደከፈላችሁ ታውቃላችሁ አደለ? ያንን የመሰለ ፍቅር ለሰዎች እንደ ማሳያ የነበረ ነገር አሁን ላይ ፈርሶ እንደዚህ ሲሆን ምንም ደስ አይልም ለሚያየው ሰው ለተመልካችም ማለት ነው። እና እናንተ ደግሞ ይችን ትንሿን፣ ይሄ አሁን በነገራችን ላይ እኮ ማለት ነው፣ ነገ ከዚህ የበለጠ ሌላ ችግር ሊመጣ ይችላል፣ በፍቅር መዋል ማለት ነው አደለ አንተ ደግሞ ከሌላ ሳደምጪ ከነገው ከሚመጣው ችግር አንጻር እች ትንሽ ዩ አልትሆን ትችላለች። እችን ነገር እናንተ አንድ ሆናችሁ ማለፍ ማትችሉ ከሆነ አሁን ነገ ላይ ሻውን አንቺም ላይ እንደዚህ ተለያይታችሁ አትቀሩ። አይደለም ተለያይታችሁ አትቀሩ ማለት ብትለያዩም ከሌላ ሰው ጋር ምናምን ሪሌሽንሽፕ መጀመራችሁ ማውለድ ማግባታችሁ አይቀርም አይደለም። ስለዚህ ከዛ ሰው ጋር የሆነ ችግር ሲፈጠር ከዛ ሰው ጋር ልትለያዩ ነው። ከዛ ደግሞ ሌላ ሰው ልትፈልጉ ነው። እንደዛ ነው የምትፈልጉት? ወይስ እኮ ሲጀመር በቃ እግዚአብሔር አልጻፈው። ስንት ዓመት ማለት ቆይታቸዋል በፍቅር ታውቂያለሽ አይደለ? ለፋንበት ብቻ ሳይሆን መጀመሪያም እግዚአብሔር ሲጀመርበት ነው ነገሮች የሚስተካከሉት። አሁን ላይ ደግሞ አሁን እኮ ፈጣሪ እኮ የሰዎችን መጣላት አሁን እዚህ ጋር ሚዲያ ላይ ስለቆምን ወይ ደግሞ ሳይሆን አይ ሚዲያ ላይ ስለቆምን ሪያሊቲ ነው ስለኔ ብዙ ነገሮችን ታውቂያለሽ። ከኔላቅ የእናንተን አብሮነት አልፈልገውም ነበር። ገብቶሻለን ል ስለማቅ ነው ቻ ይሄን ነገር አንድ ነገር ወደ ሚዲያ አምጥታች ባናወራበት ደስ ይለኛል። ለሁለታችሁም፣ ለእሱም ከአንቺ የተሻለ ለአንቺም ደግሞ ከእሱ የተሻለ ሰው ማግኘት አትችሉም። እኮ አንተ ላንቺ ምናምን ብለን የምናመዛዝነው ነገር አይደለም። እዚህ ጋር እግዚአብሔር የማይፈቅደው ነገር ከሆነ ካልሆነ አይሆን ነው። ገብቶሻል። ፈጣሪ የሰዎችን መለያየት አይፈቅድም። እናንተ አሁን የፈጣሪን እንትንትታችሁ ወደ ጎን አድርጋችሁ ለሴጣን ነው በር የከፈታችሁ ያላችሁት። ብዙ ጊዜ ነግረሽኝ እኮ አውርተንበታል። እኔ ተረድቼሻለሁ እኮ። ግን በቃ እናንተ አሁን እኔ የታየኝ እዚህ ጋር ትልቁ ነገር ቤተሰብ እራሱ ይመስክሩ። በቃ ለሴጣን በር ከፍታችኋል። ገብቶሻል አይደለ አንድ ሆናችሁ ቆማችሁ ያንን ሰይጣን እንትን ልትሉት አልቻላችሁ ልትጋፈጡት አልቻላችሁ ፈቅዳችሁለታል በህይወታችሁ መሀል ገብቶ እንዲመጠብዝ ፈቅዳችሁ ትረጅኛቻችሁ ነገር ምንድን ነው አሁን እዚህ ጋር እኮ ሁለት ሰዎች የሆነ ፍቅር ውስጥ ይቆያሉ አይደለ? ከዛ በኋላ በመካከላቸው የሆነ የማይሆን ነገር ተፈጥሮ፣ ምክንያቱም በነዛ ሁለት ሰዎች መካከል ፍቅር አለ። መሀል ላይ ሳይጣን እንዲገባ ይችላል ወይ ደግሞ የሆነ ብቻ ማያስማማቸው የማያግባባቸው ነገር ሊኖር ይችላል። እነዛን ሰዎች ለምንድ ነው የምናስታርቃቸው? የሆነ ያጣላቸው አንድ ነገር ስላለ ያንን ወደ መስማማት አምጥተን ፍቅራቸውን እንዲቀጥሉ ይደረጋል። እዚህ ጋር ግን አሁን እኔ ልትረጅኛ ቻልሽ ነገር ምንድን ነው? በመካከላችን ያለው ፍቅር ጠፍቷል አይደል ቤኪ ስለዚህ ይሄ ማለት ደግሞ ምንድን ነው ጠፍቷል ማለት? ጠፍቷል ማለት ያው እንደ አሁን ላይ ለእሱ ምንም አይነት ፍቅር ስሜት፣ ምንም አይነት ስሜት የለኝም። እዚህ ጋር የቤትም ስሜት ነው። አዎ፣ ማለት ምን መሰለሽ፣ ብዙ ነገሮችን አሳልፈናል። አሁን ለምሳሌ እኔ በቃ ባጭሩ እንትን አንበላ በቃ ስለዚህ ጉዳይ ዝም ብለን ባና አንዛዞም ጥሩ ነው። ግን አሁን አንቺም ታቂያለሽ ወይ ደግሞ ቤተሰቦች ሲያወርሰን ፋሚሊ ማለት ነው የሰው ልጅ ወልዶ ይለያያል። ቅድም ተናገር ብል አለ እኔና መቼ ደግሞ ዎ ፍቅረኛሞች ነበር ነው። ነገር ግን በቃ በብዙ ፈተናዎች አልፈን ነበረ። መጨረሻ ላይ ግን ምናልባት ይሄ የተለያየንበት መንገድ ከባድ ነው ለእኔ ብያስባለሁ። አይታወቅም። እንደየሰው ነው የሚመዝና። ግን አሁን ላይ ያለንበት መቼ እንዳለችው አሁን እኔ ብሮ ለመሲህ የሚሰማኝ ስሜት የለም። የምር ነው ምንም አይነት ፍቅር ለመሲ የለኝም እና ያስ አሁንም ሌሎች ጓደኞች አሉ ታውቂያቸው እና እንደዚህ አገናኝተውን መሲ ቪዲዮ ስንሰራ ምን በፊት የሆነ ስሜት ይሰማኝ ነበር። አሁን ላይ የሚሰማን ነገር እና ለአንቺ እንደሚሰማኝ አይነት መውደድ ኪጋም እኔ እንደዛ ነው ማስበው እንደኔ ማለት ነው አሁን ላይ ያለንበት ነገር ጭራሽ አረ እኔ ይታያል። እነዚህ አይ የምር ግን እኔ አይ ወይ ሳርቃችሁ እነዚህ በፍቅር ምትተቃቀፍ በጣም ነበር ደስ አመሰግናለሁ። የምር አይ ግን እሺ አለን አሁን፣ እናንተ ደስ በጣም ደስ ብሎናል። ግን ቢሆንም ደግሞ ችግራችን ነው። ችግር አድርገሽ ስላሰብሽ በጣም ደስ ብሎኛል። እንደኔ ምክንያቱም ማለት ችግሬን ባታስቢ እኔ እንደኔ እንዲያውም ይደብረኝ ነበር። አይ ግን ከአሁን በኋላ ምንም ነገር ማድረግ አልችልም። ፋሚሊ አይታቸዋል። ሁለቱም በመሀላችን ምንም አይነት የፍቅር ስሜት የለም አሉና እና ያው እኔ አንድ ላይ ቢሆኑ በጣም ደስ ይለኛል። እናንተም ደስ ይላቸዋል። ግን አሁን ደግሞ እንደምትሰሙት በሁለቱም ሳይድ ምንም አይነት ፍቅር ከሌለ አብረው ሆነው በኋላም የሚዘልቅ ነገር አይኖርም እና አሁን ከዚህ በኋላ እኔ ምንም ማለት እናንተ አንድ ላይ እንድትሆኑ ምናምን ምንም የማደርገው ነገር አይኖርም። እንደጓደኛ ያለውን ነገር እንቀጥላለን፣ ችግር የለውም። አንድ ነገር ልናገር በድጋሚ ሰላም፣ ሁሉን የተከበራቸው የሰዎች ማለት ክብርተ ያው ሲቆላመት አይደለም ደበረሽ፣ ክብር ታስላል ኩብር አለበል እስከ ነው ክብር ታበለ እና ክብር ተ ያው ማለት ሲቆላመጥ ነው። ስሟ ማለት ነውና በጣም ነው የምናመሰግነው። በእኔ በኩል የምሬ ነው። ደጋግሜ በጣም ነው የማመሰግነው ስላሰብሽ፣ ስለተጨነቅሽልን ማለት ነውና ከዛ ውጪ ደግሞ ውድና የተከበራችሁ ቤተሰቦች፣ ያው ሁሌም ቢሆን እናንተ የምጽፉት ኮሜንት እናያለን። እኔ በበኩል በደንብ ነው የማየውና ኮሜንት ላይ መሲና ቤኪ ወደ ድሮ ፍቅራችሁ ተመለሱ፣ ወደ ድሯችሁ ተመለሱ የሚል በተደጋጋሚ እያየው ነበርና ይህንን ነገር የእናንተን ፍላጎት እንዳላደረግን በጣም በጣም ይቅርታ ማለት። ታውቃላችሁ ቤተሰቦች፣ እኛ ያሳለፈ ይሆን ለምን ያህል ወር በጣም ስንፈተን እንደነበረና እና አሁን ላይ ግን አይታችኋል፣ ምንም አይነት ፈተና የለም። እሱም እንግዲህ በመካከላቸው ምንም አይነት ግንኙነት ስለሌለ ነው። ስለዚህ ዋናው ነገር የኛ በህይወት መቆየት እና የእኛ ደስታ ነው የምትፈልጉ ብዬ አስባለሁ። በጣም ይቅርታ እናንተ የምትፈልጉት ስላላደረግ፣ በጣም እናመሰግናለን እኒት